ዛሬ በአዲስ ቪዲዮ እናንተ በጉጉት ለምትጠብቁኝ ቤተሰቦች መጥቻለሁ። በጉጉት ለማጠብቁኝ ያው ወጥቻለሁ እና እንግዲህ እንዴት ናችሁ? ሁሉ ሰላም ነው ወይ? ሰሞኑን ናዲ ጋር የተለያዩ ቪዲዮዎችን እያደረስናችሁ ነበር። ናዲ ቻናልም ላይ፣ ይህ ቻናም ላይ በተከታታይ ሚፍታህ አልተቻለም። በቃ አንድ ቪዲዮ አንድ ቪዲዮ አንድ ቪዲዮ አንድ ቪዲዮ እንደዚያ አይነት ነገሮችም ወደ እናንተ ለማድረስ የደፈር ሰላም አለይኩም። ምንድን ነው የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ምስ እየተባ አቤት አቤት አቤት፣ ዛሬ ደግሞ ማሻአላህ ማሻአላህ፣ እንግዲህ በጉጉት ስንጠብቃቸው የነበሩት እስካሁን ድረስ ቪዲዮን ሰርቶ እንግዲህ አያውቅም ነበረ። ያው ትልቅ ዩቱበር ነው በነገራችን ላይ ትልቅ ዩቱበር ነው ግን ሁሌ በጉጉት እንጠብቀው ነበረ፣ እንፈልገው ነበረ ግን በእጃችን አያያዝም ነበረ። እንግዲህ ሊሞሸር ፈልገዋል መሰለኝ፣ አዲስ ፍቅረኛው ይዞ መጥተዋል። አሰላም አሊኩም ወራህመቱላሂ ወበረካቱ። የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላ ይጠብቅልን፣ አገራችን አላ ሰላም ያድርግልን፣ ፍቅር ሰላም። አንድነት ያምጣልን እላቸዋለሁ። እንግዲህ እኛም ለስግደት አገር ያለን ለአገራችን ያብቃን እላቸዋለሁ። በሰላም እንደወጣን በሰላም ያስገባን። እንግዲህ መጀመሪያ ደግሞ ለቤቴ አዲስ የሆናችሁ ሰብሰብስክራይብ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። አበረታቶኝ እህታችሁ ነኝ ማለት ነው። አብረን እንደግ ሁላችንም ማለት ነው። ሁላችንም አብረን እንደግ ማለት ነው። እንግዲህ የሰው ልጅ ከሰራ ማይለወጥ የማያገኝ ነገር የለም። ሁላችንም ከሰራን እንለወጣለን። ተስፋ አለመቁረጥ ማለት ነው። እና ዛሬ ላችሁ የመጣሁት ወላሂ በጣም ደስ ደስ ደስ የሚለኝ ማለት ነው። እንግዲህ ሚፍታና ናትሪ መጥተዋል ማለት ነው። ናትሪ እንግዲህ አዲስ እንግዳ ናት። እንጃ እኔ እስካሁን ዩቱበር ምናምን ስሰራ ነው ተከታታይያቱም አላቅም፣ ግን ሚፍታ ግን ሁሌ ይከታተለዋለሁ። ያው እኛ ትንንሾች ዩቱበር ስለሆነ አያቀንም ማለት ነው። እሱ ግን ትልቅ ዩቱበር ነው። ያው ብዙ ሚቱ ላይ አይመጣም፣ ብዙም አይሰራም፣ አናየውም። ግን አንዳንድ ሙሽራ ላይ፣ ሰርግ ላይ አንዳንዶቹ ጋር ይሰራል ማለት ነው። ያው በነገራችን ላይ በጣም ጥንታዊ የድሮ የድሮ ሰው የሚባል ሰው ልጅ ነው ማለት ነው፣ ጭንቅላቱ ማለት ነው። ግን ልጅ ነው፣ ጭንቅላቱ ግን የድሮ የሚባል ልጅ ነው። በቃ በዲናውንም በምንም በጣም ጠንካራ ልጅ ነው። በሃይማኖቱም በምንም በጣም ጠንካራ ነው። እንግዲህ ይኸው አዲስ ፍቅረኛ ይዞ መጣ እላችኋለሁ። የእሱንም በጉጉት ስንጠብቅ እስካሁን ሚፍታ አያገባም እስካሁን ሚፍታ ምንድነው ጓደኛማ ይዘው ብለን ብዙዎቻችን በውስጥ እናወራ ነበረ። ብዙዎቻችን ደግሞ ተሆነ ሰው ስናየው ዛሬ የሆነ ሴት ይዞ መጣ፣ ዛሬ የሆነ ፍቅረኛ ይዞ መጣ። ይሄ ልጅ አገባ እንዴ ሳናቅ ወይስ ሳናይ ምንም ነገር እዚህ ጋር ሳይወጣት። ለምን እንደሌሎቹ ትልቅ ዩቱበር ነው። አሁን እንኳን ትንሾች ዩቱበር እንኳን ዛሬ ታውቆ ወዳው ነው የሚያመጡት። ይሄ ግን እየቆየ ዩቱበር ነው፣ እንዴት ነው እስካሁን ያላገባው ብለን ብዙዎቻችን ጥያቄ ሆኖብን ነበረ። ይሄ ነገር ማለት ነው ሲቀጥል ማለት ነው። እንግዲህ ዛሬ አስተዋወቀ ማለት ነው። እርጨኛው ማለት ነው። ማሻአላህ ተባረካላ። በጣም ደስ የምትል የምትጣፍጥ ስም ደግሞ አውጥቶላታል። ኮብኮብዬ ብሎ ማለት ነው። ናትሪ ማለት ትቶት ኮብኮብ ነት፣ የኔ ኮብኮብ ናት ብሎ ሚፍታ ኮብኮብዬ ብሎ አውጥቶላታል ማለት ነው። ሚፍታ አይን አይኗን ያየ፣ እሷም ስልክ ማውራት አንቻለችም። እንግዲህ እያስቸገራት ማለት ነው። በቃ ምን ታቃላችኋ፣ አዲስ ፎንቃ ላይ ናቸው። አዲስ ፎንቃ ላይ ማለት ነው። በጣም ነው እንጃ ደስ ሲሉ ደስ አይሉ እናንተ መጨረሻችሁ ብቻ አላ ስፋን አላ ያሳምርላችሁ፣ ማለት ነው በጣም ነው ወላሂ ደስ የምትሉት ማለት ነው። እና ሽማግሌ ምን እንደሚልክ እንግዲህ ገልጾላታል። ሽማግሌ ልካለው ምናምን ሲላት፣ እኔ ከአሁን ሽማግሌ አትበል ብላ መልስ ሰጥታለች፣ እሷ ደግሞ ማለት ነው። ናትዬ ማለት ነው ያ ሚፍታዬ ባወጣልኝ ስም ነው የምንጠራሽ። ኮብኮብ ይዬ ብዬ ነው እኔ የምጠራሽ፣ ከእንግዲህ ናት የሚባል ነገር ሰሪጁ ማለት ነው። በጣም ደስ የሚሉ ጥንታዊ ናቸው ማለት ነው። እንግዲህ እሷም ደግሞ ያው ተድሮ ጀምሮ እኔ ሚዲያ ላይ አልወጣም እንጂ ቪዲዮ ላይ አልወጣም እንጂ ተድሮ ጀምሮ ሚፍታ በጣም ጥሩ ሰው ነው። ጥሩ ነገር የዚህ ደረጃ ያደረሰኝ እሱ ነው። ከትንሽ ወደ ትልቅ ያደረገኝ እሱ ነው። ስለ ሚፍታ ገልጬ የማንጨርስም ብላ ያው የሰው ልጅ ታውቃላችሁ፣ የሰው ልጅ እውነት በቸገራችሁ ጊዜ የደረሰላችሁ ሰው እስከ መቼ መርሳት የለባቸው ማለት ነው፣ ማወቅ አለባቸው ማለት ነው። የሰው ልጅ ሆኖ ማይቸግረው በቃ ማያመው ማይታመም የለም ማለት ነው። ግን ያ ሰው በችግራችሁ እየደረሰ ሰው እናንተም ደግሞ በችግራችሁ ጊዜ እየተጨነቀ በችግራችሁ ጊዜ እያለቀሰ ያ ሰው ቦታ መስጠት አለባቸው ማለት ነው። እውነቴ ነው የምላቸው ቦታ መስጠት አለባቸው ማለት ነው። እና እሷ እንግዲህ እኛ እስካሁን እኔ ወላሂ ሚዲያ ላይ ስትወጣ ይቸት አላቅም ነበረ። ተሱም ደግሞ ሴት ልጅ ሲሰራ አላየውም ነበረ ያው ከሌላ ከሌላ ዎች ይመጣና ያበረታታል። በጣም ጥሩ ልጅ ነው። በጣም ጎበዝ ነው ሚፍታህ የሚባል ልጅ ማለት ነው ወንድማችን እና ቀጥልበት እውነት። እኛም ተጎንህነን እንከታተልህ አለን እኛም አንተ እንደምታበረታታን ተስፋ እናደርጋለን። እኛም ደግሞ አንተንም ደግሞ እናንተንም ደግሞ በጥሩ ነገር እኛም ያው እንደዚህ እንዳማረባችሁ፣ እንደዚህ ፋንዲሻ እንደሆናችሁ ስትመጡ እኛም በጥሩ ነገር እንሸኛችኋለን ማለት ነው እና መጨረሻችሁ ደግሞ እያሳምርልን። እውነትም ብላለች። ብራንክ እንዳታረገኝ አደራ ሚፍታ ብላለች። እና ሚፍታህ ደግሞ ብራንክ እንዳታረጋት ማለት ነው። አንተ ደግሞ በጣም ፍቅር ውስጥ ቸኩለ ገብታል። በጣም ነው ፍቅር ውስጥ የቸኮልከው ማለት ነገራችን ላይ እሷ አሁን የተዋወቅ ነው። እዚህ ያው በውስጥ ብንተዋወቅም ሚዲያ ላይ የወጣ ነው፣ ግን አምስት ቀን ስድስት ቀን ይሆነናል አለች። አንተ ግን በአምስት ቀን በስድስት ቀን ሽማግሌ ያልክ አይሆንም። እውነቷ ነው ልጅቷ፣ በጣም በጣም ትክክል ብላለች። አሁን እኔና አንተ ገና ተዋውቀን ምንነቴን አወቀ ምንነትህን አወቀ በደንብ ተወያይንበት፣ ቤተሰብ ሁሉም ተዋውቆበት ነው እንጂ በድንገት ሽማግሌ ልላክ አትለኝም። ብልሃልጅ ማለት ነው የኔ እህት። እኛም ሰምተንሻ፣ ትክክል ጎበዝ፣ ጥሩ ነገር ብለሻል ማለት ነው። ኮብኮብዬ ስም ደግሞ ያወጣልሽ ምርጥ ስም። እኔ እንጃ ልነግርሽ፣ እንደው እንደው ማሻ አላህ፣ እሱ ራሱ ፈገግ ተጨምረሻል ማለት ነው። ሚፍታ በነገራችን ላይ ሚፍታ በጣም ተጫዋች ሰው ነው፣ ተወዳጅ ልጅ ነው። በዛ ላይ ደግሞ እንጃ እሱ የሌለበት አይሞቅም፣ ሞቅታው ራሱ በጣም ደስ ይላል። እዚህ እዚህ ያው ብዙም ሀገር ውስጥ አይቀመጥም፣ አንድ የሳውዲ ብዙ ቦታ ይራራጣል ልጁ። በጣም ጎበዝ ልጅ ነው፣ የሚሰራ ልጅ ነው፣ የሚያደግ ልጅ ነው። እና እኔ ወላሂ ተድሮን ጀምሬ እከታተለዋለሁ። መጀመሪያ ዩቱብ ሳልከፍት በፊት ራሱ እነሱ ነበረ አፌን ከፍቼ የምሰማው ማለት ነው። ወላሂ አፌን ከፍቼ እነሱ ነበረ። ብዙ ዩቱበሮች እሰማቸው ነበረ፣ ሚሎ ሼረ ምናምን አድርግ ነበር። ዝም ብዬ እሰማቸው ነበር። እኔ ዩቱብ እንዴት እንደሚከፈትም ምናምን አላውቅም ነበረ ግን አልሐምዱሊላህ ማለት ነው። አልሐምዱሊላህ ለዚህም ራሱ ስላበቃን ማለት ነው። እና በጣም ነው ደስ ያለኝ ኦንላይን ቤተሰቦቼ ማለት ነው። ናትርዬ ደግሞ አንቺም ጸባይሽ እንዳትቀይሪ ብላለች። ስፋን አላ ያው የአሁን ብራንክ ስለምትፈራ ማለት ነው። በአሁን ጊዜ እያስለቀሷቸው ነው ልጆቹ ብዙ ነገር እየደረሰባቸው ስለሆነ እሷም ደግሞ ፈራች ማለት ነው። የዛሬውን ብራንክ እንዳታደርገኝ ያውል እናንተ ቤተሰብ ሁሉም ስሙልኝ ብላለች ማለት ነው ኮብኮብዬ እና ማለት ነው አንተም ደግሞ ብራንክ እንዳታረጋት ደግሞ ስለ ፍቅር ደግሞ የገለጽ ከላት ነው። እሷም በጣም እንደምትወድህ ተናግራለች። በጣም ነው የምወደው ብላለች። እሱም ደግሞ በጣም ወዳታለሁ ብለሃል። አንተም ማለት ነው እንግዲህ ከሁሉም ነገር አንሶ ስምም ቀይረህላታል ኮብኮብዬ ብለህ ማለት ነው። እና ሽማግሌ ደግሞ ቀስ በል ተረጋጋ ማለት ነው። ትክክል ፍቅረኛ ሆኖ መቀመጥ አይቻልም በአሁን ጊዜ ፍቅረኛ ሆነን መቀመጥ አንችልም፣ ብለሃል ወደ ውል ካስረን መጋባት ብለሃል። እሱ ትክክር ነው፣ ግን ትንሽ ደግሞ ቦታ አለው ማለት ነው። ትንሽ ቦታ አለው። ልጅቷም ያለ ፍላጎቷ አይቻልም። አንተ ብትፈልግ እሷ ካልፈለገች ማስገደድ አይቻልም ማለት ነው። ሁለቱም ሁለታችሁም ልባችሁ አንድ ሲሆን፣ ሁለታችሁን ስትስማሙበት፣ ቤተሰብ ሲስማምበት፣ እናንተና እሷ ተስማምታችሁበት፣ ቤተሰብ ካልተስማማ ምንም ዋጋ የለውም ማለት ነው። ዋና የቤተሰብ ቦታ መስጠት አለባችሁ ማለት ነው። እና ቤተሰብ አውቆ ተስማምቶበት፣ ሁለታችሁም ተስማምታችሁበት፣ አውቃችሁበት ከዛ በኋላ በስነ ስርዓት ማለት ነው። ብሽ ምሽ ዝም ብሎ እንደ እቃ እቃ መጫወት፣ ትዳር ማለት በጣም ከባድ ነው። በጣም አስፈላጊ ነው። እየተዳር ያለ ቦታ ታውቃላችሁ ማለት ነው። እና ቤተሰቦች ዛሬ እንግዲህ በአዲስ ፍቅረኛሞች ሙሽራዎች የሚባሉት ገና ናቸው። በአዲስ ፍቅረኛሞች መጥቼ ያለው ማለት ነው። እንግዲህ ከወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያረጋችሁ እንዲሁ እያሳደጋችሁኝ በአዲስ ቪዲዮን እስከ ስንገናኝ ድረስ እንግዲህ ሁላችሁም ሰላም ያቆየኝ ማለት ነው። በጣም ነው መወዳችሁ ላቸዋለሁ። ባይ ባይ